ሰራ ለእስልምና የተሰጠው ስም አመመኝ እንደ ሙስሊም እነዚህኞቹ የሚሉትን በተናገሩት ንግግር ውስጥ በያዝንም ኦኬ ለምን አላ ርሃማችሁ አላላችሁም፣ ብዬ ከነሱ ጋር የምነጋገረውም ነገር የለም። ሰው የሚያዝን ሰው ድመትም ሲሞትበት ያዝናል። ድመት ውሻ ከሞተበት ያዝናል። ለምን አላዘናችሁም ብዬ አለንም። እነሱ የተናገሩትን ንግግር ልጁ ይዞ የሄደበት አካሄድና ሙስሊሞች መሀል ላይ የከፈለው ክፍተትና መክፈቱ ብቻ አይደለም። ደግሞ የሙስሊም አስተምሮ አላሁ ረቡል ዒዛ አንዲት ነፍስ ያጠፋ ምድር ላይ ያለን እንዳጠፋ ነው የሚለውን አስተምሮ ወደኋላ ወረወሩ። ይሄ ኢትፔንስ ያማል እንደ ሙስሊም በልዩነት ላይ እኔ የፈለጋቸውም ቢሉኝ ለአላህ ብዬ ነው የምወዳቸው። ላኢላሃ ኢላላህ ብለዋል መሐመድ ረሱሉላህ ረሱል አለህ ሰላት ወሰላም ከጀሰዱን ዋሂድ ናችሁን አንድ አካል ማለት ነው። ለምሳሌ እዚህ ውስጥ ወንድም እህት ያላችሁ ሰዎች አላችሁ፣ ፋሚሊ ጋር የምትወያዩት ውይይት ያላችሁ ሰዎች አላችሁ። አቃል ለሁኝ አንድ ችን ብቻ ልጨርስ። ጀኔራል ይ ከአፉ በለኝና ጨርሻ ለው ልሞስት በረካ ሁን ልጆቼ መጥተው ነው እኔ አንድ ነገር ብቻ ማለት የምፈልገው ከሌላ እምነት ተከታዮች በጣም ብዙ ሰዎች መልካም ሰዎችን አይቻሉ። ያየሁት ያ አንድ የሌላ እምነት ተከታይ በሰራው ቪዲዮ ላይ ይታሰር ይያዝ ብለው የሰሩትን ሰዎች አይታችኋል አይደል? አንድ ልጅ ክራ አርጎ መስቀል አርጎ እሰይ እንኳን ሞቱ ያለው ላይ ይታሰር ይያዝ ብለው ያልሰሩ ሰዎች የለም። የሌላ እምነት ተከታዮች ማለት ነው። ኦኬ አሁን እኔ ጄኔራል ይሄ መጨረስ የፈለግኩት በምንድን ነው ወንድሜ ጄኔራል፣ እዚህ ውስጥ ያላችሁ እህቶች ወንድሞቼ በሙሉ ማለት ነው እኛ እርስ በእርስ እዚህ ሶሻል ሚዲያ ላይ የምትሆኑት እያዩ ለሌላ ሰው ዲናችን በአገራችን ላይ ኃላፊነት ላይ በተቀመጡ ሰዎች ላይ በሌሎችም ሰዎች ላይ ለዲናችን እየተሰጠ ያለው ፒክቸር በጣም አስፈሪ ነው። ይሄ ነው እኔን ያስፈራኝ። ለምንድን ሁለት ሰው ሶስት ሰው በሚለው እስልምና አንዲትን ነፍስ ማጥፋት፣ ንጹህ ነፍስ ሙሉ ምድር ላይ ያለን እንደ ማጥፋት ነው። በጣም ይሄ ነገር በጣም ስላስደነገጠኝ ነው ይሄን የተናገርኩት። ኦልሬዲ ተሰራጭቷል። እኔ ቪዲዮም አልሰራም ብዬ አቁሜያለሁ በዛ ነገር ላይ ማለት ነው። ምክንያቱም ይሄ በጣም ኸጢር ነገር ስለሆነ ማለት ነው። ዛሬም ነገም ከነጎል እዚህ ውስጥ ያላችሁ እህቶች ወንድሞቼ በሙሉ ለአላህ ብዬ ሱብሓነሁ ወተዓላ ወዳችኋለሁ ሆን ብላችሁ አርጋችሁ አውቃችሁ ለምታረጉት አላሁ ረቡል ኢዛ ሱብሃነሁ ወተዓላ ልቦና ይስጣችሁ፣ ለሱ ነው የምሰጠው። ሳታቁ ግን በምትናገሩ ንግግር ለአላህ ሱብሃነሁ ወተዓላ ብዬ አፉ ብያለሁ። ዛሬ ኸሚስ ነው። የሳምንቱ ስራችን አላህ ሱብሃነሁ ወተዓላ ጋር የሚቀርብ ነው። አሲያ ከምራመደው እርምጃ ዛሬ ነገም ከነጎዳ በማንም አጀንዳ ውስጥ ምገባ አይደለሁም። ለላ ኢላህ ኢላላህ መሐመድ ረሱሉላህ ያሉ ወንድሞቼ እህቶቼ ጉዳይ የኔም ጉዳይ ነው። የሌላም እምነት ተከታዮች ላይ ድንበር የታለፈ ነገር ካየሁኝ ዛሬም ነገር የምናገራለሁ። ሂውማኒቲ ውስጥ ይሰላለ ሰው ስለሆንኩ ይህንን እንዳትረሱ እንዳትረሱ ይህን ልንገራችሁ። ሰው ግን አሲያን ተናግሯት ወይ ደግሞ ተሰድባ ቅስማ ይሰበራል ካላችሁ ከኔ በላይ እነዛ ሳሃቢዎች ረሱል ዓለይሂ ሰላት ወሰላም ብዙ ነገር ተብለዋል። የያዝኩትኝ ሐቅን ነው የያዝኩትኝ ቁርአንን ነው ለምናገረው ንግግር ውሸትን ቅጥፈትን ስህተትን እስካልተናገርኩኝ ድረስ ወደፊት ነው የሚሄደው የተሳሳትኩት ወይ የንግግሬ ላይ ያጠፋሁት ነገር ካለ አሲያ እዚህ ጋር የተሳሳትሽ ነገር አለ ብላችሁ መታችሁ እኔ መጠየቅ ትችላላችሁ ለዛ መልስ ሰጣችኋለን አይ እንዲሁ በጭፍን ሰውን መናገር ግን ምንድን ነው ክለፍ ቱዕረፍ ነው አንድን ሰው ፎቶውን ቪዲዮውን አድርገ ስትሳደብ ትታወቃለን ስለዚህ ለመታወቅ መሳደብ ግድ ስለሚል ለአንዳንድ ሰዎች ችግር የለም። ወደፊት እናንተም እኔም ወደፊት ነው። እሺ፣ ባረከላህ ፊኩም በጣም አመሰግናለሁ። ቤተሰቦች፣ ኮፒ ሊንክ ታብታብ አድርጉ። ለሌሎቹ እድሉ ልስጥ። አመሰግናለሁ። ከሚስ ነው ዛሬ ሶሎዋት እያወረዳችሁ በነቢያችን በሀቢባችን ላይ አለይ አፍደል ሰላት ወሰላም። እሺ፣ ሁዳ መናገር ፈልጋለ ከሙባረክ በፊት ሁዳ ስለምትቀድም፣ ሁዳ ሰላም አለይኩም

እና እንዲጠብቅ። እሺ እንሂድ። እሺ እኔ ሞሊድ ፎቢያ ያለባቸው ሰዎች እና ማእወራው ኤኒዌይ ላ ኢላህ እላ መሐመድ አልረሱል አንድ አድርጎናል። እኛ እንወዳቸዋለን። ሀጂ አላህ አላህ ይዘንለት፣ አላህ ከፍታውን ጀነት ይስጠው። በሀጂ በኩል በጣም ብዙ